እንደ ቦይፍሬንድ እና ገርልፍሬንድ ነበርን፣ አቁመናል። እኔ የራሴን ሕይወት ጀምሬያለሁ። ስለዚህ እኔ ዛሬ መናገር የምፈልገው ነገር ምን ሆነ ነው። ስለዚህ እኔ ከዳጊ ጋር መሆን አልፈልግም፣ አልችልም። በጉልበት ሳይሆን በቃ እንደሰው እናስብ፣ በቃ እንደሰው እንነጋገር። ስለዚህ ዳጊ፣ አንተን በመጥፎ ነገር ሳይሆን ማሰብ ያለብህ ይሄ ከኃይለኝነት ከጉርምስና ምናምን ውጣ፣ እና በቃ ሜሪ በቃ ሆነን ነበረ፣ አብረን ነበረ። ኤኒዌይስ ለነሱ ማሳወቅ ስላለብኝ ነው። ምንድን ነው የምትፈልጊው? በቃ እንድንለያይ እና ማንም ሰው በዙሪያ አይመጣም፣ ማንም ሰው ቴክስት አያርግልኝ፣ አንተም አትደውልልኝ፣ እኔም አልደውልልህም። ኤኒታይም ስትፈልገኝ በሌላ ነገር ሰፖርት ማድረግ የምችል ነገር ዳጊ ዳጊ በኢየሱስ ስም ወይን እንግዲህ ዳጊ፣ ወይን እንግዲህ ዳጊ፣ የሆነ ሰው ጥራ። በዳጊ ዳጊ፣ ምንድን ነው እኔ ፍቅር ሰውድ፣ በመድኃኒዓለም እና በእናት እኔ ምንም ጓደኛ የለኝም ዳ፣ እግዚአብሔር እንደዛ አስበህ በእግዚአብሔር ወይኔ ጉዴ! በእግዚአብሔር በእናትህ፣ በቃ እኔ ስለተናደርኩብነው በጣም ነው ማፈቅረው በእግዚአብሔር። ዳጊ አኩኩዶ በዶ ልጆ ሰላም እንዴት ናችሁ? የሜሪ ፒንክ ዩቲዩብ ተከታታዮች በሙሉ እንዴት ናችሁ? ሳምንታችሁ እንዴት ነው? ቀናችሁ እንዴት እያለፈ ነው? እኛ ጋ ሁላችሁ በጣም እየዘነበ ነው። በጣም ብርድ አለ። በስማን በስማን በስማን። በቃል እናንተ ለማድረስ በሚል ነው እንጂ ዛሬ የሚያስወጣ ነገር እንኳን የለም በእውነት። በጣም በጣም አየሩ በጣም ከባድ ከባድ ነው። በኢየሱስ ሲያስፈራ፣ ዝናቡ የማያቆም ዝናብ ነው በእውነት በጣም እንዴት ናችሁ? እንዴት ነው የሰሞኑ ቪዲዮችን እንዴት ያያችሁት ነው? አህ እንግዲህ ትንሽ በትንሹም ቢሆን ከሰሞኑ ቪዲዮችን ሰላም ለመፍጠር ይሄው የሰውን የሆነ ነገር ለማትረፍ እየሞከረን ነው እያያ አስባለሁ። እና በዚህ በሰሞኑ ቪዲዮችን ትንሽ አንዳንድ ሰዎች ያልገባችሁ አላ፣ አንዳንድ ሰዎች ደግሞ በደንብ አድርጋችሁ አንደርስታንድ ያረጋችሁ ሰዎች አላችሁ። ምናምን ባለፈውም ነገራችኋለሁ። ቻሎ በጣም የምወደው ጓደኛ ነው። በጣም አሪፍ ልጅ ነው። ምናም የነገራቸው እና ለእኔ ብሎ ግን በጣም የከፋ ነገር ውስጥ ገብቶ ነበር። እንግዲህ እንዳያችሁት ቪዲዮ ዳጊ ለህኛ ብቻ አይደለም በጣም ከባድ ሰው ነው ማለት የሆነ የዋህ እንደሆነ ታውቃላችሁ። የምንም ድርድር የለውም በቃ። ግን የሆነ ነገር በቃ ካልመሰለው በቃ እንደዚህ ነው የተረዳሁት ነገር እና ኦልሬዲ ዳጊን ቀጥሬዋለሁ። ዛሬ በራሴ ቃል ዳጊን ቀጥሬዋለሁ። ግን በጣም አየሩ ስለሚያስፈራ እንጂ ይመጣል። በዚህ አየር አላውቅም፣ እንጂ በጣም ከባድ ነው እና ይህን ዝናብ ተቋቁሞ ከመጣ ዳጊ ሌላ ሌላ አለም ላይ ነው ማለት ነው። እግዚአብሔር እኔም ቀድሜ ስለመጣው እንጂ በጣም የሚያስፈራ ዝናብ ነው ያለው በእውነት። ኤኒዌይስ የማይከብዳኝ ከሆነ ላውራላችሁ እና እንግዲህ ሰሞኑን የተፈጠረውን ነገር እያያችሁት ነው ምናምን እና በኢየሱስ ስም ኔ እንደዚህ አይነት በዚህ በዚህ በዚህ ይኸው፣ በእነሱ ፊት ነው እንደዚህ ዝናብ እየመጣ እንዳትመጣ። እውነት እውነት ከልብ አልቀያየምህም፣ ብትቀር ይሻላል። እግዚአብሔርን ካሜራ ማኑ ቢያሳያችሁ እንዴት እንደሚዘንብ እኔ አላውቅም በእውነት። ዩት ተመልከቱት፣ እግዚአብሔርን እባክህ። እንዴ ምንም ቢሆን አዝንለታለሁ። እንደዚህማ ክፉ አይንካ። ወይስ መናገር የምፈልገው ነገር ምንድን ነው? ሻሎም ጋር ሰላም ስለፈጠሩልኝ በጣም ደስ ብሎኛል። ምክንያቱም ሻሎም ለኔ ብሎ ሊጎዳ ነበር፣ ችግር ውስጥ ሊገባ ነበር። ምክንያቱም ሻሎም እንደ ማንኛውም እንደኛ ሶሻል ሚዲያ ተጠቃሚ፣ እንደገና ሶሻል ሚዲያ ላይ የሚሰራ ልጅ ነው። አይ ቲንክ እንደውም ሰሞኑን ይመጣል ብዬ አስባለሁ በዩቲዩብ። እና እሱ ራሱ ለእኔ ብሎ በጣም ከባድ ችግር ውስጥ ገብቶ ነበረ። በቃ ዳጊ በጣም ኃይለኛ ሰው ነው። በቃ እኔ የተረዳውት ነገር አሁን በጣም ኃይለኛ ነው። ይሄ ኃይለኝነት ደግሞ እንዴት ነው? በቃ እኔ አሁን እኔ ለራሴ በቃ እየፈራውት መጣው። እንደ ድሮ ይሄ የምቆጣው የምናገረው ምናምን ነገር እራሱ አሁን ሲደውልኝ ራሱ በስነ ስርዓት ነው ማወራው ምናምን። በጣም ፈርቼዋለሁ። አላሻትም። ግን እንደዚህ የተኮነ እንዴት ነው ኑሮ ያለው? እንደዚህ አይነት ኑሮ የለም። በቃ ኃይለኛ ነው እና አሁንም እሱ እንደሚያምነው በሰላማዊ መንገድ መለየት ፈልጋለሁ እኔ በሰላማዊ መንገድ አሁን ዳጊ በኖርማል ቁጭ አርጌ እንለያይ ምናምን ብዬው ቢሆን ኖሮ ሰከንድ አይፈጅም እንለያይ ነበረ። ግን በሱ ላይ ሌላ ሰው እንዳለ ስለነገርኩት ከኔ ስለመጣ ጥያቄው ነው እንደዚህ ተደፈርኩኝ የሚል ስሜት የመጣበት እንጂ እርግጠኛው ሆኝ የምነግራችሁ ማለት ነው። እግዚአብሔር እንደ እንትን ምንድን ነው የሚባለው? እንደ በቃ ማለት ሳንጨቃጨቅ ምናምን ቁጭ ብለን አውርተን ቢሆን ኖረው ኦኬ መለየት ፈልገሽ ነው እሺ በቃ ምናምን ብሎ ይሄድ ነበረ ግን በላዩ ላይ ሌላ ሰው እንዳለ በቃ እሱን እልህ ውስጥ የሚያጋባ ነገር ስለከተትኩት እንጂ እኔ አሁንም የምናገረው ነገር እልህ ይዞታል እስካሁን እልህ ይዞታል አሮ ነው እልሁን በምን እንደማስጨርሰው አላውቅም ግን እኔ እንትን እንፈልገዋሉ በቃ ይሄ ነፃነት እንፈልገዋሉ የራሱ የሆነ ነገር እንፈልገዋሉ ምናምን እና እኔ በምን መንገድ ልለይ አሁን ዛሬ ቀጥሬዋለሁ እንግዲህ በምን መንገድ እንደማስረዳው አላውቅም እኔ እንጃ በስመ አብ ማለት የሆነ የሰው ልጅ መጥፎ ልጅ አይደለም። እኔ ስለሱ ከሃ እስከ እናንተ ጋር ሃ ብዬ እሱን ልጅ ስመጣ ታቁኛላችሁ፣ ስለሱ ምን እንደማወራላችሁ እንደነበረ ምናምን። አሁንም ያወሬ ምናምን ተቀይሮ ምናምን አይደለም ወይ ወረት ሆኖ ምናምን አይደለም። ግን እንደ ሴት ነው የሳስበው። ዳጊ በጣም ኃይለኛ ሰው ነው። በቃ ማለት እንደዚህ ስለሆነ ምንም ነገር በቃ እሱ ከፈለገው ውጪ እንዴት እበላችሁ ይሄ እየተከፈላችሁ እንዴት እንዴት ነው እንዴት ነው ቃሉ እንዲጣፋብ የሆነ ዓለም ያሳያቸውን ያ ያን ዓለም ግን ካለሱ ፍቃድ አትነኩትም፣ አታዩትም፣ አትገኝበትም እዛ ቦታ ላይ እንደዚህ ዘያን አመለካከት ነው ያለው። እኔ ደግሞ እንደዚህ አይነት ነገር አልፈልግም። ምክንያቱም እኔ የራሴ ነገር የራሴ ልምዶች አሉኝ፣ የራሴ ነገሮች አሉኝ፣ የራሴ ስራዎች አሉኝ፣ የራሴ ጓደኞች አሉኝ። እኛ ጓደኞቼን ዳ አዲስ መልሻቸው አለው። አሁን እንዴት ነው ከአንድ ጓደኛ ጋር እንኳን አብሮ ካፌ ለመሄድ አብሮ ምግብ ለመብላት ምናምን፣ ኤኒታይም ዳጊ ይመጣል። እኔ ከየት እንደሚያውቅ አላውቅም። በጣም እኔ እንዲጠየቅልኝ የምፈልገው ነገር ኤኒታይም ይመጣል። በቃ ማን እንደሚነግረው አላውቅም። እኔ የሚከታተለኝ ሰው መኪና ከኋላ ተከትሎኝ ግራ ነው የሚገባኝ። በቃ የሚያረጋቸው ነገሮች እሱ ካልመሰለው አልመሰለውም ነው። እና አሁን ይሄ ነገር ደግሞ ፊውቸር ላይ ጥቅም የለውም፣ ጉዳቱን የሚያመዝነው ምክንያቱም እንዴ ነገታት እኮ አንዱ አንዱ የሆነ ነገር አረግ የሚባለው በዚህ የተነሳ ነው። ይሄንን ነገር ደግሞ ነው መክታት ነው የሚፈልገው። በቃ ማለት አንዳንዴ እኮ ምንም ነገር እየፈለጋችሁት እኮ ነገር ይቀራል። አንዳንዴ ማትወዱት ወይ የሚያስቀየማችሁ ሰው ቤት ሄዳችሁ እኮ እርቧችሁ፣ ሰዓት በሉ ጠግብ ያለው ብላችሁ ትመጣላችሁ። ምክንያቱም በቃ ያንን ነገር መቋቋም ስላለባችሁ እየፈለጋችሁ ግን ቦታው ትክክለኛ ቦታ ስላልሆነ ምንም ነገር ሳታደረጉ ትመጣላችሁ። ያ ስሜት ነው በቃ እና እሱ ያለው እና እንትን ነው ከባድ ነገር ነው ያለው። ወይኔ ጉዴ የእሱ መኪና እንደውን እየቆመ ያለ እኔ የለሁበትም። ግን ዝናብ ባይመታው ዝናብ ባይመታው ደስ ይለኛል። አው ግን እንዴት ለነገሩ እንትኖቹ አሉ ጥበቃዎቹ፣ በጥላ በምናምን ነው የሚያወርዷቸው። እና ዝናብ አይነካውም ብዬ ተስፋ አደርጋለሁ። ምን ይመስለኛል እና ጋይስ እንግዲህ ያው በደንብ የሚፈልገውን ነገር መናገር እኔ የምፈልገውን ነገር መናገር ፈልጋለሁ። በጣም ሪስፔክት ያረኩት አሏሽ አሏሻችሁ ሻሎምን ምንም ስላላደረገው ተገናኝተውም ደሞ ቪዲዮ ሲሰሩ በጣም በሪስፔክት ነው ያዋራው ምናምን ሻሎምን በጣም ጥሩ ልጅ ስለሆነ ማለት ይሄ በንግግር እንኳን ስላላስቀየመው ዳጊን በዚህ አጋጣሚ ማመስገን ፈልጋለሁ። ሻሎምን በስነ ስርዓት ነው ያወራው ማለት ይሄ ዲስፕሊን በሆነ ነገር ነው ሲነጋገሩ የነበረው፣ ምናምን ና አንዳንዴ ለውጥ እንደዚህ ናት። ምንም ማለት በቃ እኔም ለጥሩ ነገር ነው ያደረግኩት ብዬ ነው የማስበው፣ ከእግዚአብሔር ጋር እና አይ ዣንጥላ ምናምን አድርገውለት ታጅቦ እየመጣ ነው፣ ዝናብ እንዳይነካው እንግዲህ። እስኪ ዛሬ ያለውን ነገር እናያለን እንግዲህ ከእግዚአብሔር ጋር

ሆኔ እሱን ስለማቅ እኮ ነው ማለት ፊት ልክ አይደለም፣ ምናምን ምንሆና እንጂ ሆነ ይሄን ብቻ ብቻ አይደለም። የናፈቀ ሰው ምናምን ካለ ለምን ሄደህ አታገኝ? ወይ የምትፈልገው ሰው ካለ ምናምን በአካል ሄደህ ምናምን ከዛ ሰው ጋር ሪላክስ አሪፍ ነው። ስለዚህ የምትፈልጋቸው ሰዎች ምናምን ካሉ ከነዛ ሰዎች ጋር ጊዜ ስታሳልፍ ወደ ራስ ስሜት ይመጣል። ስለዛ አንቺ ትክክለኛው ሰው አደለሽ ማለ አንቺ ጋር ስመጣ ለምን አለቀቀኝም? ለምን እኮ ነው ትክክለኛው ሰው አደለሁ ማለት። ለዛ ነው ትክክለኛ ሰው ቢሆንማ ይለቅ ነበር። አየ ራስ መለስከው። ለዛ አይደለም የተናገርሽው ነገር ውሸት ነው። ልክ አይደለም። እንደዚህ ፈልግ አይደለም እንደዛ በመሄድ ቢሆን እዚህ ልክ ስመጣ ይሻለኝ ነበር። አይ አንተ ሰው ለማግኘት እኮ ስልክ መክፈት ነው የሚቀል ሌላ ነገር ሰጥቶ ነገር የለም። እንደምንሽታል ሰሞኑን አልተቻልክም። በቃ ላይቡን ምናምን ትቀጠቅጠዋለህ። በዚህ ላይ ደግሞ አዲሱ ፊልም መጥቷል። አድናቆት በአድናቆት ሆነሃል ምናምን ሰው በጣም ወዶልሃል ምናምን። ሴቶቹም በዛን ያህል እየጎረፉ ነው ያሉት። ስለዚህ ለአንተ በጣም ብዙ ምቹ ነገሮች ተዘጋጅተውልሃል። ስለዚህ እንዲህ በዝናብ እራሱ ተደብድበህ መምጣት አልነበረብን። ግን ደግሞ ምንሽ፣ እዚህ ውስጥ ያለው ሰው ካልወጣ እኮ ሌላ ሰው መግባት አይችልም። ገፍትራ ማስወጣት ነው፣ ግፍትር ትር አርገ ማስወጣት ነው እንጂ ምንድን ነው? ይቀመጥ ብሎ ማስቀመጥ ቀላል ነው። ቆር ነው፣ ፍቅር እኮ ከባድ ነው ያለው። በፈለግሽ ሰዓት የምታስወጪው፣ በፈለግሽ ሰዓት የምታስገቢው ነገር አለ። አንቺ ደግሞ ታዲያ ለሽ ፍቅር ከመጣሽ ፍቅር ነው አይንም ህይወቴን እየኖርኩኝ ነው። ህይወቴን ስኖር ግን አንተ አንተ በምትከፋበት መንገድ እንዳትኖር ስለሚፈልግ ነው። ዛሬም እራሴ ጠራው። በቃ ያን ያህል መጨነቅ የለብኝም በእኔ ህይወት። አንተም የራስህን ህይወት መጀመር እንዳለበት ስለሚሰማኝ ነው። አዲስ ነገር አዲስ ነገር አለ ህይወት ላይ እኮ ምንም የተለየ ነገር የለም። ሁሌም አዳዲስ ነገሮች አሉ። የታወቀ ነው። ሻሎም አይደለም አልኩ እንጂ ሰው የለኝም በውስጥ አላልኩም ከእሱ ጋር ተገናኝተን ነበር። አየኋችሁ በጣም ደስ የምትሉት ባይ፣ በጣም ቴንክ ዩ። በጣም አክብረን ያወራሃል ምናምን እንጂማ እኔ እኔ ተያው ችግር የለም ደግሞ ድጌ መጣ ምክንያት እንዳይሆን ተያው ችግር አይ፣ እና በጣም የሚገርም የሚገርም ነገር የሆነ ሰው ከውጪ መጥቶ እንትን ግን ኤኒዌይስ ቆይ ከነሱ ጋር እነሱም ብድም ሰላም አላልካቸው ማውቀሃለ? አዎ። ለምንድን ነው እንትን ያልከውና? ኤኒዌይስ በህይወትህ ውስጥ በቃ ማለት አንተ ደስተኛ ሆነ መኖር አለበት ዳጊ። እኔም የራሴ ህይወት መኖር ኖር አለብኝ። ይሄ ሰው ልጅ ይገናኛል፣ ከዛ ደግሞ ይለያያል። ስለዚህ ያንን ነገር እንድናወራ ነው የጠራኸው ዛሬ። እንደ ተማረ ሰው እንደ ትልቅ ሰው ሆነ እንድናወራ ነው እንፈልገው ማለት ምንድን ነው አንቺ የምትፈልጊው ነገር ነው? ምንድን ነው የምትፈልጊው? በቃ አንተ የራሴን ህይወት ነው። እኔ የራሴን ህይወት ምንድን ነው የምፈልገው? ምን ልሽ? ችግሩን መፍታት ማስተካከል አይሻልም? እንደዚህ ይገናል ምን የሚስተካከል ነገር የለም። ማ እናንተ ህይወት ላይ በጣም ከባድ ነገሮች ነው ያሉት እና ያው መ እኔ እኮ ሞክሬያለሁ ከዚህ በፊት በጣም ብዙ ነገር ሞክሬያለሁ። አልሞከርኩም እንደ ሞክር እንደ የሞከርሽው እኮ ምን ደሞ በቃ ሚዲያ ላይ አልፈልግም ብለሽ ከሌላ ሰው ጋር ምን የሚለውን ነገር ነገር ሲንሰውእሱደሞሞንጀል ሞንጀል አይጠበቅበትም። ሞንጀልም ጥሩ አይደለም ምክንያቱም ማስማማ ነገር ካለ በነጋገሪሽ መፍታት ነው እንጂ ዳጊኔ፣ እናንተ በጣም ብዙ የማያግባቡን ነገሮች አሉ። እኔ እኮ ጠልቼ ምናምን አይደለም። እውነት ለመናገር ምንድን ነው አንድ እኮ ነገር ነው ያላግባቡ አደለም ስይእ እንደዚህ ላደረክልኝ ነገሮች ምናምን ነው መጣላት መጣላት እያሉ ስለሆነ በፍቅር መለያየት እንደሚቻልም ለማሳየት ነው ይመስለኛል። ካልተጀመረ ነው እንጂ በጣም ምላሰኛ ነው እግዚአብሔርን በእውነት አሁን ማልወሰወሰው ገለመሌ ምናምን ሜቢ ስላልጀመርኩ ይሆናል ተረዳሽኝ። ግን ስትጠይቅ ምናምን አይ ጠጣየኩኝ ምናምን ጓደኞቼ ምናምን አይ እንዴት ደስ ላይላት ቻለ ምናምን ስላቸው ነው። አንተኮ ስላልጀመርኩ እንጂ ሲጀምር እንዲያንቀጀቀ ይሃል ምናምን አይ እኔ እኔ እኔ ምንም ያንቀጀቀሽ ነገር አድርጌያለሁ እኔ ምን ያልኩስ ነገር የለም። ጀስት አንተ ደስ ይበልብኝ ነው ስታወራ ምናምን ምስቃው ምናምን እንጂ ከተበላ ከተጠጣ ምናምን አምና እኔ ደግሞ እሱ ነገር እንትን የለም ለምሎ እንጂ ቀላል እኮ ነው። ያው እኔ ዳጊ ማለት ነው እንደ በእግዚአብሔር እናንተ ከመጀመሪያ ጀምሮ የኛ ፋሚሊዎች ናችሁ፣ ብዙ ነገራችንን ትከታተላላችሁ። አንድ ቀን በዚህ ዙሪያ ነው ያወርቸው ሰምታችሁ ታውቃላችሁ። ሁሌ ሁሌ እኔን ለማስጠቆር ነው የሚፈልገው። እኔ መቼም ከአፌ አውጥቼ እንደዚህ አይነት ጥያቄ እንደማልጠይቀው ራሱ ያውቃል። በኖርማል እኮ ካሜራ ሳይኖር የሚያወራው ወሬ እግዚአብሔርን ብሰሙት፣ በቃ ማለት በጣም ተጫዋች ነው። እንደዚህ እንደ ምናምን ነው የምትሉት እንደ እንትን ይመስለኛል። በቃ አንቺ ስለሆነ ሆስፒታሊዜሽን እሺ፣ ምናምን እዚያ ጋር መቆረጥ ያለበት ነው ጋር ያስቆረጥሽው ሲሆን ገና ለገና አሳከብሽኝ ብሎ እዚህ ሳስበው አሁን አሁን ማለት ነው በቃ የምትፈልጊውን ነገር ካገኘሽ በኋላ ጀርባሽን ነው የእሱን ስሜት ተመልከቱ። እግዚአብሔር ከዛኔ ደግሞ ቤትን ዘግቼ ላለክስ ማለት ነው። አሁን አላደርገውም። ከዛ ደብዳቤ ምናምን አይነው ማለት ያው ዳጊ የፈለገ ብንለያየም መለያየታችን እዚጋ እንትን የምታደረጉበት ነው ብንሆንም ውስጣችን ያለው ጥሩ ነገር ግን ያዋራናል። ያው ያለው ነገር እያባላ ምን ሆንክ እያዞሬ ነው ማለት የማምሸት ምናምንህን ምናምን መቀነስ አለብህ። ያለበለዚያ አንዳንድ ለበሽታ ምናምን ያጋልጣሉ። እኔ ያለመሽም ጭንቀት ነው እንጂ እኔ አያውቀኝም ነበር ጭንቀት እኮ። በቃ በሰላም መኖር ሰው ነበርኩኝ እኮ። እና ከተገረስክ በኋላ ነው ጭንቀት የመጣብህ። የምታሳዩ ነገር የምታደርግ ነገር ምናምን በቃ የሌለ በቃ ያሳስበኛል። ዳጊ ምን ሆነ? በእኔማ ምክንያት አታድርግ አንተ። የምታረጋቸው ብዙ ነገሮች አሉ። እኔ እንደፈለኩ ስለሳኩ ምናምን ነው እንዴ እንደፈለኩኝ ነው ብዙም እንትን መልሶ አረለውም አንቺ ከመጣሽ በኋላ ነው እንዲያሳውም ጭንቀቱ ነው የመጣው ነው ማላ ቆራ ስመታት የጀመረኝ አንቺን ካወቅኩ በኋላ ነው። አቆኒ ልብ አድርጉልኝ፣ እኔ የሱ ህመም ነው እየሆንኩ ያለሁት። ስለዚህ እኔ ደግሞ የእሱ ህመም መሆን አልፈልግም። የማንም ሰው ህመም መሆን አልፈልግም። እኔ እንደ ማንኛውም ሰው ወጥቼ ሰርቼ መግባት ምፈልግ ሰው ነኝ። ከዛ ያለፈ ነገር ማንም ሰው ላይ ተጽዕኖ መፍጠር አልፈልግም። እንደ ቦይፍሬንድ እና ገልፍሬንድ ነበርን፣ አቁመናል። እኔ የራሴን ህይወት ጀምሬያለሁ። በቃ ስለዚህ እኔ ዛሬ መናገር የምፈልገው ነገር ምን ሆነ ነው። ስለዚህ እኔ ከዳጊ ጋር መሆን አልፈልግም፣ አልችልም። በጉልበት ሳይሆን በቃ እንደ ሰው እናስብ፣ በቃ እንደ ሰው እንነጋገር ስለዚህ ዳጊ፣ አንተን በመጥፎ ነገር ሳይሆን ማሰብ ያለብህ ይሄ ከኃይለኝነት ከጉርምስና ስና ምናምን ውጣና በቃ፣ ሜሪ በቃ ሆነን ነበረ አብረን ነበርን አብረን ነበርን ምናምን፣ ዳጊ ምን ሆነን አብረን ነበርን ምናምን እና በቃ ተለያየን የሚለውን ነገር ለምንድነው መንፈስ መቀበል ያቃተው? አንተ ከዚህ በፊት ከኤክስ ጋር ተለያይተ አይደል? ከስንት ኤክሶች ጋር ተለያይተሃል እኮ፣ አንድ ኤክስ አይደለም ያለ ኖርማል ነው ችግር የለውም ስለዚህ እኔም እዚህ ጋር መናገር የምፈልገው ነገር መለያዬ ስላለብን ሁሉም ሰው ይጣላል ምናምን መጣ ያ መንገድ መዐት ነው ያለው ምናምን ግን ችግሩን ደግሞ እንትን ማለት ይሻላል ገባሽ ተነጋግሮ መፍታት ይሻላል እንጂ ሙሉ ሰው የለም ነው አሁን እኔ ጋር የጎደለውን ነገር እኮ ሌላ ሰው ጋር ልታገኚ ትችያለሽ ግን እኔ ጋር ደግሞ ያለው ስለጉድለት አይደለም ስለጉድለት አይደለም ማውራው ዳጊ ስለጉልበት አይደለም፣ ይሄ የፍላጎት ጉዳይ ነው። በቃ አንተ ጋር ምንም ህይወት እንዲኖረኝ አልፈልግም። ጨርሻለሁ። በየቀኑ እየመጣሁ አልፈልግም አልፈልግም እያልኩ ቪዲዮ መስራት አይደለም። አብረን ነበርን ተለያየ። ደግሞ በጣም ብዙ ጊዜ አትናደድ። በቃ ብዙ ጊዜ ራሱ የምትናገረው ነገር አለ ፋሚሊዎቹ ስለሚያበረታቱሽ ነው ምናምን መሄድ ከፈለክ ሂድ፣ እንዴ ፋሚሊዎችሽ ስለሚያበረታቱሽ ነው ወይ እኮ ፋሚሊዎችሽ ስለሚያበረታቱሽ ነው፣ አንቺ እንደፈለግሽ የምትናገርኝ ምናምን ብሎኛል። እና እነሱ አሁን እንዴ እያበረታቱን ያሉት ስህተትም ከሆነ እኮ እነሱም የሚነግሩን ነገር የምናስተካክለው። ስለዚህ እውነታውን የነገርኩት እኔ ከእሱ ጋር መሆን አልችልም፣ በቃ አልፈልግም። ካልፈለኩ ደግሞ የሚያስገድደኝ ነገር የለም፣ ማንም ሰው አያስገድደኝም እንዴ ከዚህ በላይ እኔ ምን ማድረግ ነው የምችለው? በቃ እኔ ሌላ ነገር እኮ አይደለም፣ አሁን የውሸትም ምንም አይደለም እኮ በቃ እኔ ጨርሻለሁ። እንደዚህ ራሴን እንደዚህ ከሚያስፈራኝ በቃ ህይወቴ ሰቀቀን፣ ከኔ ጋር የታየ ሰው ሁሉ እየፈራ ቦስ እንሂድ፣ እናገኛቸው፣ ምናምን ምናምን እየተባለ ምን ሆነህ ነው እኮ ካመመህ ወይ ሐኪም ቤት ምናምን ሰው ጥራና፣ ሂዳ አትጩኝ፣ ድምፅህ እራሱ ሌላ ቀስ ብለ ለእኮ አለ። ዛሬም እንኳን እንገናኝም ለእነሱ መናገር ስላለብኝ ነው። ቅስ ብለሽ ነገርኩሽ። በቃ የምናወራው ምን እንትን ብለናል። እሺ ምን ሆነ ነው እኮ። የማምሸት ውጤቱ ይሄ ነው። የሰው ልጅ ሲያመሽ በቂ እንቅልፍ ካላገኘ ከሆነ ሰው ጋር የሆነ ነገር የሆነ ነገር ጀምርሃል መሰለኝ። ስለ ራስህ ነው የማወራው። የማላመሽም የታወቀ ነው። ማመሽም ሰው አይደለሁም። ሲጀመር አላውቅም። ከኔ ጋር ከተለያየ ጀምሮ አንዳንድ ባህሪዎች እኮ ይመጣሉ። ችግር የለውም። ኤኒዌይስ ለእነሱ ማሳወቅ ስላለብኝ ነው። ምን እንዳርግ ነው የምትፈልጊው? በቃ እንድንለያይ እና ማንም ሰው በዙሪያ አይምጣ፣ ማንም ሰው ቴክስት ያርግልኝ፣ አንተም አትደውልልኝ፣ እኔም አልደውልልህም። ኤኒታይም ስትፈልገኝ በሌላ ነገር ሰፖርት ማድረግ የምችል ነገር። ዳጊ ዳጊ፣ በኢየሱስ ሰጥ ዳጊ

በእናትህ በምንዋ ነገር እባክህ ተው ልበል፣ እባክህ። ወይኔ ጉዴ፣ በእግዚአብሔር በቃ። ወይኔ ጉዴ፣ ወይኔ አምላክ፣ ወይኔ ወይኔ ጉዴ። ነገር እንዳትሆን ነው። ሌላ የጀመርኩትም ይኸውት የለም፣ በቃ ነው፣ ደግጬ ነው። በእግዚአብሔር እንትን ስላናደድከኝ ነው። ከአንተ ውጭ መኖር አልችልም፣ በእግዚአብሔር ነው

በእግዚአብሔር በእናትህ፣ አሳመንኩ እኮ በቃ በእናትህ፣ ማስጨነቅ አልፈልግም። እኔ ምንም ነገር የለኝም፣ ቦይፍሬንድም የለኝም፣ ሌላም ጓደኛ የለኝም። አንተ ላናድድ ነው። በቃ በእግዚአብሔር ስማኝማ። በቃ አሁን አሁን እንትን እናድርግ፣ በቃ ወደ ቤት እንሂድ። ችግር የለውም።